ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። ዛሬ እኔና የተወሰኑ ጓደኞች በሆስፒታል ምናልባት ትንሽዬ ነገር እንኳን መግዛት ከቻለ ብለን አሁንም ይህን የምትመለከቱ በዓለም ዙሪያ ያላችሁ ክርስቲያን ወንድሞች እህቶች፣ ይች ከሞት ያመለጠችሁን ትንሽዬዋን ብላቴና ተረባርበን ወደ ተሻለ ሕክምና ወስደን በሰላም እንድትኖር ገዳዩ ባልተናገረበት ሁኔታ ሟቾቹ ኦርቶዶክሳውያን ስለሆኑ ብቻ ኦርቶዶክሳውያንን የሚያጠቃ የሌላ ቤተ እምነት አባል አለ ብሎ መደምደም ብሔራዊ ክፍፍልና ጦርነት ስለሚያስነሳ ጥንቃቄ እናድርግ ነው። ኮሚቴው ለዛ ነው። ሰላም፣ የተወደዳችሁና የተከበራችሁ ኦርቶዶክሳውያን በያላችሁበት ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ዘረኝነትን ተጸይፈን ፍቅር፣ አንድነት ሰብከን ለአንዲት ኦርቶዶክሳዊት ቤተክርስቲያን ድምጽ እንሆናለን። በአርሲ ኦርቶዶክሳውያን ላይ የተፈጸመውን ጂኖሳይድ የምትቃወሙ ሁሉ ይህንን ቪዲዮ እጅግ በጣም ኮፕሊንክ አድርጉልኝ። ላልናገረው ዝም የወሰንኩትን ጉዳይ ነው እንደገና ተመልሼ ደግሞ ሀሳብ ቀይሬ ዝም ማለት የለብኝም ብዬ ይህንን ቪዲዮ ማጋራችሁ ማለት ነው። በጣም ኮፕሊንክ አድርጉልኝ። ልደተ ቃል የሚባል አንድ ለራሱ የክርስትና ህይወት የሌለው ልደተ ቃል የሚባል አንድ ወንድም ልደተ ቃልን ማያውቀው የለም። በርካታ ጀሌ እያፈራ ነው። ጀሌ ያለው በርካታ ነውሮች ያሉበት ቀጣፊ ወንበዴ ሌባ ሲሆን ነገር ግን ብዙዎቹ ይከተሉታል፣ ብዙዎቹ ይከተሉታል። እኔም ዝም ብዬ አላዋራም፣ ያለ መረጃ ምናምን እንዲሁ ዝም በጥላቻ ምናምን አላዋራም። የት አውቀዋለሁና እኔ ልደተ ቃልንም ሆነ የምቃወማቸውን ሰዎች የትም አላውቃቸው ነገር ግን ቅጥፈታቸው ግን መታወቅ አለ መገለጥ አለበት። እዚሁ ሚዲያ ላይ የሚቀጥፉትን ነው። ሌላ ከጀርባ ከተለያዩ ሴቶች ጋር የሚማግጠውን እሱን አይደለም እሱ አይመለከተኝ። የግሌ የራሱ የግሌ ህይወቱ ነው። የግል ህይወቱ ነው። ላይቭ ላይ እስከ መለመን ደርሷል። በነገራችን ላይ ምንም ስራ የሌለው ሰው ዛሬ መኪና ገዝቷል። ቅናት አይደለም፣ አሁን እየቀናው ምናምን አለ። በቅናት መንፈስ አይደለም የምናገረው። ሌላውን የምቃወመ የምቃወመው ልጅ ሌላ ሁለተኛውን የምታውቁትን ዲያቆን ኤፍሬም የሆነ ሰውንም እሱንም አሳያቸዋለሁ። ዲያቆን ኤፍሬም የሆነ ሰውንም እንደዚሁ እቃወማለሁ እኔ ሁለቱ አፍልተዋል። በመሰረቱ በአርሲ ኦርቶዶክሳውያን ላይ የተፈጸመውን ግድያ የማይቃወም ኦርቶዶክስ ካለ እሱ ከጠላት ጋር እኩል ነው፣ እኩል ነው። ይህ የሃይማኖት ተቋም ምናምን የምትሉት እሱን ተውት። እሱ ካድሬ ነው፣ የካድሬ ስብስብ ነው፣ የካድሬ ስብስብ ነው እሱ። ስለእሱ ስለነሱ ምንም አላወራም። ነገር ግን በነዚህ በሰማዕታት ቤተሰቦች ስም ሌላ ፖለቲካ የሚሰሩ ቀጣፊዎችን ግን እንቃወማለን። ገንዘብ የሚሰበስቡትን ግን እንቃወማለን። እንዲህ ይላል። ሰሞን ወቅት ይሆንና አሁን እንደዚሁ እንዲሁ እንዳለ የአንድ ሰሞን ይሆንና ወከባ ይፈጠራል። ከዛ ሌላ አዲስ አጀንዳ ሲመጣ ይረሳሉ። ነዚህ ሰዎች እንዲሁ እንዲሁ ጉዳዩ ሆት እንደሆነ ለልጆቹ መደረግ ያለበትም ነገር እንዲደረግላቸው ሕክምና ማግኘት ያለባቸው ቶሎ ሕክምና እንዲያገኙ ለቀጣይ ሕይወታቸው ለትምህርት ቤታቸው መኖሪያ፣ እያንዳንዱ ነገር በዓለም ዙሪያ እንደዚህ ንቅናቄ ተደርጎ መሰረት ያለው ነገር ቢደረግላቸው መልካም ነው። አሁን በቀደም ቢኒያም ጋር የነበራቸው ሰዎች ነበራቸው ቢኒያም ስታይ ገዛ ነበርን እስከ ሁለት መቶ ሺህ ገደማ አካባቢ ለልጅቷ አፋጣኝ ህክምና እርዳታ ያስፈልጋታል ተብሎ ያ ገንዘብ ወዲያው ሞልተነዋል። ትሸቅጣላችሁ፣ ትነግዳላችሁ። ነጋዴያ ልደተ ቃል ረፍ ረፍ ጉድን ከሎዛ ሚዲያ ጋር ሆናችሁ ምን እንደምትሰሩ እናውቃለን። እነ ደምረው እነ ተመስገን ጌታ ልጅ ገዳዩ ባልተናገረበት ሁኔታ ሟቾቹ ኦርቶዶክሳውያን ስለሆኑ ብቻ ኦርቶዶክሳውያንን የሚያጠቃ የሌላ ቤተ እምነት አባል አለ ብሎ መደምደም ብሔራዊ ክፍፍልና ጦርነት ስለሚያስነሳ ጥንቃቄ እናድርግ ነው። አንዳንድ ጊዜ ዝም ብለን የምናልፈው ጉዳይ መኖር አለበት። በእውነቱ ዝም ለምን አንልም? በአርሲ ምስራቅ አርሲ ዞን ማለት ነው፣ ኦርቶዶክሳውያን ላይ እየተፈጸመ ያለው ግድያ ሌላ ምንም አይደለም፣ ምንም አይደለም።

ስርዓት አድርጎ እዛ እየተከናወነ ያለው ዛሬ በአጭር ወር ውስጥ ወይም ደግሞ በዚህ በመስከረም 2018 የተጀመረ አለ። ከበፊት ጀምሮ ኦርቶዶክሳውያን ሲገደሉ ነበር። እኔ እንኳን ካወቅኩ እኔ እንኳን ካወቅ ከ2017 ጥቅምት ወር ጀምሮ በርካታ ኦርቶዶክሳውያን በሸርካ ወረዳ ካህናት ሳይቀር ዲያቆናት ሳይቀር ታርደዋል። በምን በሃይማኖታቸው ምክንያት ለፖለቲካ ብለህ እንዲህ ነገሩን አጣምህ ዋሽተህ አመጣ። ይኸው ነው። ኤኒዌይ ልደተ ቃልን ግን አሳርፉት። ልደተ ቃል ማረፍ አለበት። የሚፈጽማቸውን የዝሙት ቅሌቶችን የምናወጣበት የሚካለ እኛ ስለምእመናን እሱን ስለሚከተሉት ጀሌዎች ብለን ዝም ብለናል። ማናውቅ እንዳይመስለው። ሴትን እንደማማገጥ እንዳይመስለው ሴትን ማማገጥ አለም ክርስትና። ክርስትና በአፍ የሚነገራለን በህይወት የሚኖር ነው። በንጽህና በቅድስና የሚኖር ህይወት ነው። ቲክቶክ ላይ መጣህ ስለቀባጠርክና ብዙ ሆሎ ስለሰበሰብ ኦርቶዶክስ የሆንክ እንዳይመስልህ። እየተከናወነ ስላለው ጉዳይ ምናልባት ብዙ ሰው የሚያውቀው አሁን በዚህ ዓመት ስለተከናወነው ነው። እኔ ግን ከዚህ በፊት ስለነበረ ሁሉ በርካታ መረጃ ለቪዲዮ ሁሉ ሰርቻለሁ። መርላታሚን ሚዲያ ላይ እንደ ወደኋላ ዞር ብላችሁ ብታዩት ከስድስት ከሰባት ወር በፊት ሁሉ ቪዲዮ ሰርቻለሁ። አክራሪ ውሃቢያ እስላሞች ናቸው ኦርቶዶክሳውያንን ልናያችሁ በፍጹም አይገባም እያሉ አንገት አንገታቸውን የሚቆርጧቸው ማለት የሚገሏቸው ማለት ይሄ ደግሞ በመዋቅር ነው በመዋቅር ማለት መንግስታዊ መዋቅሩ ተጠቅሞ ማለት የምስራቅ አርሲ ዞን አስተዳደሮች ውሃብያ አስላሞች ናቸው። በቃ ኦርቶዶክሳውያን ቢገደሉም ባይገደሉም ምንም ጉዳያቸው አይደለም። እራሳቸው አስገዳይም ናቸው እንጂ አስገዳይም ናቸው። አውቃቸዋለሁ፣ ጠባያቸውን አውቃለሁ። አብሬያቸው ሁለት ዓመት ከምናምን ኖሬያለሁ። አውቃቸዋለሁ። በጣም አክራሪ ናቸው ሲበዛ ኦርቶዶክሳውያንን በተለይ ደግሞ የአማራ ተወላጅ የሆኑትን በቃ ምንም ደራ የላቸው እኔ አሁን ይሄን ጉዳይ ልተውና የሃይማኖት ተቋም የተባለው ቄሴ ይሄ የሚያነበው ሰውዬ ፋኖ ናቸው አለ። እንዴት እንዴት አይነት ነገር ነው ግን? በእውነት የምንሰማው ነውር አይደለም ወይ? ግን ይሄን ነገር ነውር አይደለም በቃ ቢያስደው ሲዋሽ እንኳ በልክ አይዋሽም እንዴ! በልክ ዋሽ እንጂ ጎበዝ፣ ተው እንጂ ልክ መጠን ይኖረው ለውሽታችሁ። ምን አይነቱ ናቸው። ሌላው ልደተ ቃልን በተመለከተ የግል ሕይወቱ ልቶ አይመለከተኝም። የሚማግጠውን ከሴቶች ጋር የሚሆነብደው ምናምን እሱ የራሱ ነው፣ በቃ እኔ ጋር ምንም ግንኙነት የለውም። ለራሱ ነው የንጽህና ስራ ይሰራ፣ ለራሱ ነው ንጽህና እርኩሰት ይሰራ፣ ለራሱ ነው አይመለከተኝ። ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ግን ሲነግድና ሲያጨረብን አልወድም፣ ደስ አይለኝም። ደስ አይ ደስ አይልም በቃ ቤተክርስቲያን መዋቅር አላት። ይህችን ይተጎርታለች። ለዚህች ልጅ ገንዘብ የሚሰበስብ እሱ ማን ነው? ከመዋቅሩ አንዱ ነው። ሀገረ ስብከት አለ፣ ወረዳ ቤተ ክህነት አለ፣ እንዴ የንስሓ አባት አላት። በእንዲህ አይነት ሰንሰለት እኮ እኛ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ግንኙነት ያለን። ይሄ ልጅ ምንድን ነው? ሀገረ ስብከት ነው? ገንዘብ በተጎጂ ቤተሰቦች ስም ገንዘብ የሚሰበስብ ለራሱ ወይም ደግሞ እናውቃቸዋለን እኮ እዚህ ሶሻል ሚዲያ ላይ ገንዘብ የሚሰበስቡ ዩቲዩብ ላይ የሚሰበስቡ የሚዲያ ባለቤቶች እኮ እናውቃቸዋለን እኮ ቤተክርስቲያን እናሰራለን በሚል ሰበብ በፐርሰንት ገንዘብ እንደምትሰበስቡ ዓለም ያውቃል። ኦርቶዶክሳውያን እናውቃለን እናውቃለን። እናንተ በትክክል ለቤተክርስቲያን አስባችሁ ከሆነ፣ ለኦርቶዶክሳውያን አስባችሁ ከሆነ በነፃ ነው መሰብሰብ የነበረባችሁ። ዳሩ ግን ቀጣፊ፣ ሌባ፣ ወንበዴ፣ ከርሳም ስለሆናችሁ በቃለ እግዚአብሔር ትሸቅጣላችሁ፣ ትነግዳላችሁ ነጋዴያ ልደተ ቃል ረፍ ረፍ ጉድንም ከሎዛ ሚዲያ ጋር ሆናችሁ ምን እንደምትሰሩ እናውቃለን። እነ ደምረው እነ ተመስገን ጌታ ልጅ እዛ ሎዛ ሚዲያ ላይ ያላችሁ እነ ቋንቋ የእኔሽ ሚዲያ ምን እንደምትሰሩ እናውቃለን። ቀጣፊ ሌባ ሁላ ማናውቅ እንዳይመስላችሁ። መጀመሪያ ጀሌ ተከታይ አፈራችሁ፣ ከዛ በኋላ በቃ እናንተን የሚቃወም ሰው ሲመጣ ኮሜንት ላይ ደግሞ ያንን እኔ ግን ምሸማቀቅ እንዳይመስላችሁ የሚያሸማቀቅ ቡድን ያላችሁ ናችሁ። እኔ ግን አልሸማቀቅም፣ አልሸማቀቅም። ማዕከላዊ ጎንደር ላይ ሄዳችሁ ሎዛ ሚዲያ ምን እንደሰራችሁ አውቃለሁ። ማዕከላዊ ጎንደር ላይ ያለውን ወንበዴ፣ ግሪሳ፣ ዘማዊ ካህን ባይ ምንላቀቅ እንዳይመስላችሁ የዝሙት ቅሌቶቻችሁ ነው የምናወጣባችሁ። እናሳያችኋለን፣ እንመጣባችኋለን፣ አንተዋችሁ እና ልደተ ቃል ረፍበሉት፣ ረፍበሉት በቃ የያዘው ገንዘብ ይበቃዋል። ጉዳዩን በተለያየ አቅጣጫ ነው የምናየው፣ የልደተ ቃልን ጉዳይ በተለያየ አቅጣጫ። ነገር ግን ካለንበት ሁኔታ አንፃር አሁን ብዙ ነገር ማለት አልፈልግም። ልደተ ቃል አጭበርባሪ ቀጣፊ ነው። ክርስትና ባፍ የሚወራ አይደለም እኮ ብራዘር፣ በተግባር የሚኖር እኮ ነው። መጀመሪያ ለራስህ ንጽህና ኑር እስቲ፣ ለራስህ ኦርቶዶክስ ሆነ ኑር እስቲ መጀመሪያ። ክርስትና በተግባር የሚኖር ነው የሚኖር ባፍ የሚነገር አለ በቃል የሚነገራል፣ ከቃል በላይ በህይወት የሚኖር ነው። አራት አምስት የጥቄ አየር ደግሞ አንተ ደግሞ እንደው አሁን ተው ተው ተው፣ እረፉ ተው ብታርፍ ይሻል። ልተቃልም በዚህ አልፍ ለሁ ለዛሬ፣ እመለስብሃለሁ። ሌላው ግን ዲያቆን ፍሬሜኔ ሰውን በተመለከተ ግን ዲያቆን ፍሬሜኔ ሰው ማህበረ ቅዱሳን አናቱን ይህንን እንትኑን ቶርች አድርገውታል። ማህበረ ቅዱሳን ተጠያቂዎች ናችሁ፣ ማህበረ ቅዱሳን ተጠያቂዎች ናችሁ። ቶርች አድርጋችሁታል። አምሮ ጭንቅላቱ ማይንድ ሴት ሁን አበረፍታችሁታል። ማሰብ አይችልም። አሁን ዲያቆን ኤፍሬም የኔ ሰው በፍጹም ማሰብ አይችልም። ማሰቢያው ወስዳችሁበታል። ድንቅ እውቀት ነበረው፣ ጥበብ ነበረው፣ ችሎታ ነበረው። ያንን ሙልጭ አርጋችሁ ወስዳችሁበታል። ስለዚህ ለዲያቆን ኤፍሬም የኔ ሰው መበላሸት ተጠያቂዎቹ ማህበረ ቅዱሳን ናችሁ። ማህበረ ቅዱሳን እናንተ ናችሁ። ምንድን ያደረጋችሁት ማህበረ ቅዱሳን? ወይ ማህበረ ቅዱሳን፣ ማህበረ ቅዱሳን በጣም ይገርማል። ዲያቆን ኤፍሬም ሰው ማለት ነው። ልንገራችሁ፣ ማህበረ ቅዱሳንን እጅግ በጣም አድርጎ የሚወድ ወንድም ነበር። በኋላ በቃ ምን እንደሆነ አላውቅም፣ ከማህበረ ቅዱሳን ከወጣ በኋላ ማህበረ ቅዱሳን ገነት ነው የተባለ ይመስል። በዚ እኮ ማህበረ ቅዱሳን የአገልግሎት ማህበር ነው። በቃ የአገልግሎት ማህበር ነው። ስንፈልግ ገብተን እናገለግልበታለን። ደግሞ ካልተመቸን ደግሞ ወጣን እናገለግላለን። አለቀ። በቃ ገነት አይደለም። የማህበረ ቅዱሳን አባል የሆነ ጊዜ ገነት የገባል የሚሰማው ሰው ሁሉ ተፈጥሯል እዚያ ማህበረ ቅዱሳን። አረ እንደዛ አይደለም ብራዘርስ፣ በቃ የአገልግሎት ማህበር ነው ኢቨን ቤተክርስቲያን ለቤተክርስቲያን አላስፈላጊ ከሆነ ልናፈርሰው ሁሉ እንችላለን፣ ልናፈርሰው እንችላለን። ነገር ግን አሁን ባለው ሁኔታ ግን የቤተክርስቲያን የጀርባ አጥንት ስለሆነ ማህበረ ቅዱሳን እቅፍ ድግፍ አድርገን ከነ ችግሩን ቢሆን ይዘነው እንቀጥላለን። አጽራረ ቤተክርስቲያንን የሚያስታግስልን ጠንካራ ማህበር ስለሆነ እንደ ማህበረ ቅዱሳን አይነት እንዲሁም በርካታ ማህበራት እንዲፈጠሩ ፑሽ እናደርጋለን። እና ዲያቆን ፍሬም ይነሰው በቃ አንተ ከዚያ ከህብረቱ ጋር አልተጣጣምክምና ስላልተስማማ ወጣህ። ከወጣ በኋላ ማይንድ ሴታፕ ተመላክቷል። ስለዚህ አንተ የሚያስፈልግህ በቃ ኢቨን ከአገልግሎት ሁሉ ዞር ብለህ ወደ ጫካ ሄደህ ወይም ደግሞ ወደ በረሃ ሄደህ፣ ሶሪ ለቃል አጠቃቀሜ፣ ወደ በረሃ ሄደህ እዛ ሱባ የመያዝን ያለብህ ገዳያ ማስካባቶች ጋር ነው። በቃ ወይ ዝም ማለት ነው እንዴ! መረጃ ከሌለ ልሰጥ እችላለሁ። በኦርቶዶክሳዊነታቸው እንደ በቆሎ የተጠበሱ ኦርቶዶክሳዊያን በምስራቅ አርሲ እንዳሉ ላሳይ ይችላሉ። በኦርቶዶክሳዊነታቸው ይህንን የሚያደርገው ደግሞ ውሃብይ እስላም ነው። መረጃ ለኝ፣ የፎቶ መረጃ ለኝ፣ ይሄው ተመልከት፣ የቪዲዮ መረጃ ለኝ። ውሃብይ እስላሞች እዚያ ሸርካ ወረዳ ላይ ምን እንዳደረጓቸው የዛሬ ዓመት ላሳይ ይችላሉ። ስለዚህ ዲያቆን የፍሬሜረሰው ተረጋጋ፣ ተረጋጋ። ወደ ቀልብ ተመለሱ። ከአንዲት ኦርቶዶክሳዊ ህብረት ተነጥለህ እንዳትሄድ እውነቴን ነው፣ እንደ ታላቅ ወንድምህ ተነጥለህ እንዳትሄድ። ተረጋጋ ተረጋጋ። ማርያምን እኔ በጣም በጣም ከማከብራቸው ሰዎች ውስጥ አንዱን አንተ ዲያቆን ኤፍሬም የእኔን ሰው በጣም ማከብር፣ ግን ተረጋጋ። በርካታ ጊዜ የምትናገራቸው ንግግሮችን እንሰማለሁ፣ አዳምጣለሁ። ዲያቆን ኤፍሬም የእኔ ሰው ተው። ማህበረ ቅዱሳን እንደዚህ ተጠያቂ ነው? ማህበረ ቅዱሳን እንግዲህ አገልግሎታቸው ግሎታቸው የማህበረሰብ አገልግሎት በእውነቱ በጣም የሚመሰገን ነው። እኔ የማህበረሰብ አባል ብሆን በጣም ደስ ነው የሚለኝ፣ ማለት እኩራራለሁ ማለት አይደለም፣ ደስ ነው የሚለኝ። ግን እኔ ባለጌ ስለሆን ምላሴ በጣም ያልተገራ ምናምን ስለሆነ እዚህ ገብቼ እንደኔ በእውነት በእነሱ መጠራት ስለማልፈልግ የማህበረሰብ አባል አይደለሁም፣ ከማህበረሰብ ውጭ ነኝ። ዲያቆን ኤፍሬም የሆነ ሰው ማህበረ ቅዱሳን እንደኔ እና እንዳንተ አይነቱ ሰው አያስተናግዱ አያስተናግዱ። ስለዚህ ጥግህን ይዘህ ቁጭ ነው በቃ፣ ዝም ብለህ በራስ ሰብስበህ በእውነት እንደኔ አሁን ስለ ማህበረ ቅዱሳን ምንም አላወራ ቁጭ ነው ብለ። አንተ ግን ስለ ማህበረ ቅዱሳን ሀያ አራት ሰዓት በቃ እንዲህ፣ ኧረ ተው ተው። ሶሻል ሚዲያ ላይ ስለ ማህበረ ቅዱሳን ስታወራ አይከርም። ያከረምከውን ሁሉ አወጥቼ አሁን እዚህ ማውራት አልፈልግም። እና ዲያቆን ኤፍሬም የረሰው፣ ፕሊዝ ወደ ቀልብ ነው፣ ወደ ቀልብ ነው። እኔ ይህን ነው ወንድማዊ ምክሬን ነው። እንደ ሌሎችን ማህበረሰብ ላይ አፋችሁ የምትከፍቱ ሰዎች ካላችሁ ከቻላችሁ መስራት ነው፣ ካልቻላችሁ ግን አርፋችሁ መቀመጥ ነው ያለባችሁ። እስከ መጨረሻው ድረስ ስለተከታተላችሁ በጣም እናመሰግናለን። ሰላም